ኦሪት ዘጸአት ምዕራፍ 34 ላይክ በማድረግ ጀምሩት። እግዚአብሔር ሙሴን አለው፦ ሁለት የድንጋይ ጽላቶች እንደ ፊተኞቹ አድርገህ ጥረብ፤ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃላት ጽፍባቸዋለሁ። ነገም የተዘጋጀሁን፤ በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተ ጋርም ማንም ሰው አይውጣ፤ በተራራውም ሁሉ ማንም አይታይ፤ መንጎችም ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ ሁለት የድንጋይ ጽላቶችን ጠረበ። በነጋውም አልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። ሁለቱም የድንጋይ ጽላቶች በእጅ ወሰደ። እግዚአብሔርን በደመናው ውስጥ ወረደ፤ በዚያም ከእርሱ ጋር ቆመ፤ የእግዚአብሔርንም ስም አወጀ። እግዚአብሔርን በፊቱ አልፎ እግዚአብሔር እግዚአብሔር መሐሪ፣ ሞገስ ያለው፣ ታጋሽ፣ ባለብዙ ቸርነትና እውነት እስከ ሺህ ትውልድ ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የሚያነጻ የአባቶቹን ኃጢአት በልጆቹ እስከ ሦስትና እና አራት ትውልድ በልጅ ልጆቹ የሚያመጣ አምላክ ነው ሲላወጅ፣ ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊትህ ሞገስ አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማማነታችንና ኃጢአታችን ይቅር ይበል፣ ለርስትህም ተቀበለናል። እርሱም አለው፤ እነሆ እኔ ቃል ኪዳኔን አደርጋለሁ፤ በምድር ሁሉ፣ በአሕዛብ ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራት በሕዝብ ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያል። በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞራውያንን፣ ከነዓናውያንን፣ ኬጥያውያንን፣ ፈሪዛውያንን እያውያንን እና እያውሳውያንን በፊት አወጣለሁ። በመካከልህ ወጥመድ እንዳይሆንብህ አንተ በምትሄድባት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሰዊያቸውን ታፈርሳላችሁ፣ ሀውቶቻቸውን ትሰብራላችሁ፣ የማምለኪያ ጸዶቻቸውንም ትቆርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚህች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ እነሱ አምላኮቻቸው ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩህ ከመሥዋዕቶቻቸውም እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጅ ጋር እንዳታጋባ፣ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረው ልጆች እንዳያስቱ ተጠንቀቅ። ቀልጦ የተሠሩት የአማልክት ምልክቶች ለአንተ አታድርግ። የቂጣውን በዓል ትጠብቀዋለህ። በአቢብ ወር ከግብፅ በታዘዘው ዘመን በአቢብ ወር እንዳዘዘው ሰባት ቀን ቂጣ እንጀራ ብላ። ማኅፀንንም የሚከፍት ሁሉ የኔ ነው። የከብትህ ተባዕት በኩር ሁሉ በሬም ቢሆን በግም ቢሆን የኔ ነው። የአህያውን በኩር በጠቦት ተዋጀዋለህ፣ ባተዋጀው ግን አንገቱን ትሰብረዋለህ። የልጆችን በኩር ሁሉ ተዋጀዋለህ። በፊቴም አንድ ሰው ባዶቹን አይታይ። ስድስት ቀን ትሰራለህ፣ ሰባተኛውን ቀን ታርፋለህ። በምታርስበትና በምታጭድበት ዘመን ሁሉ ታርፋለህ የሰባቱ ሱባኤ በዓል ታደርጋለህ፣ እርሱ የስንዴ መከር በኩራት ነው። በዓመቱ ፍጻሜ የመክተቻ በዓል ታደርጋለህ። በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት ሦስት ጊዜ ይታይ። አሕዛብ ከፊትህ አወጣለሁ፣ አገርህን አሰፋለሁ። በአምላክህም በእግዚአብሔር ፊት ለመታየት በዓመት ሦስት ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሰዋህ፣ የፋሲካውን በዓል መሥዋዕት እስከ ነጋ ይደር። በዚያም አርባ ቀንና አርባ ሌሊት ከእግዚአብሔር ጋር ነበር፤ እንጀራም አልበላ፣ ውሃም አልጠጣ። በጽላቶቹም አስሩን የቃል ኪዳን ቃላቶች ጻፈ። እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ሁለቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር። አሮንና የእስራኤል ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ ወደ እርሱ የሚቀርቡ ዘንድ ፈሩ። ሙሴም ጠራቸው፤ አሮንም የማኅበሩ አለቆች ሁሉ ወደ እርሱ ተመለሱ፤ ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ፤ እግዚአብሔርም በሲና ተራራ የተናገረውን ነገር ሁሉ አዘዛቸው። ሙሴም ለነሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስኪወጣ ድረስ መሸፈኛውን ከፊቱ አነሳ፤ በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ነገረ። የእስራኤል ልጆችም የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበር፤ እርሱም ከእርሱ ጋር ሊነጋገር ሲገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበረ። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱ።